ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ አንድነት በጎንደር ጎንደር በጋሸው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገነኑ ብልጽግና አገዛዝ አዳሩን ኔትወርክ በማጥፋት በርካታ ኃይል ይዞ ከአስር በላይ በሆኑ አቅጣጫዎች በበለሳ በወገራ በጎንደር ከተማ በደጎማ በማክሰኝትና ጠዳ ከተሞች ዙሪያ አሰልፎ ኦፕሬሽን ለመውሰድ ቢያስብም፣ ቀድሞ ለፋኖ በደረሰው መረጃ መሰረት ተዘጋጅተው በመጠበቅ በእነሱ የሰርግ ድግስ ጎንደር በጋሸው ክፍለ ጦር ተሞሽሮበት ውሏል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድ እና አጥናፉ ብርጌድ የዛሬ ሙሽሮቻችን ሲሆኑ ከአገዛዙ ወንበር አስጠባቂ ኃይል ጋር ወገራ ወረዳ በብራና ደርጋጅ፣ በተባሉ ቦታዎች ምዕራብ በለሳ ኮዛቦ ቀበሌ፣ ጎንደር ዙሪያ ወረዳ ደንገጽና ደላጎ ቀበሌዎች በድምሩ አምስት ቦታ ላይ ከፍተኛ ተጋድሎና የሞት ሽረት ትግል ሲካሄዱ ውሏል። በውጊያው ጠላት ሙትና ቁስለኛ አስተናግዶ ሰብአዊና ቁሳዊ ኪሳራ ተሸልሞ በአምቡላንስና በፒካፕ መኪኖች እያመላለሰ ሆስፒታሎችን አጨናንቆ ውሏል። አገዛዙ በአንድ በኩል የሕክምና ባለሙያዎችን ያሳድዳል፣ ያስራል። ሲቸግረው ደግሞ እግራቸው ስር ወድቆ አክሙልኝ እያለ ይለምናል። ዛሬ በሆስፒታል የተከሰተው ሁነትም ይኸው ነው። በዛሬው ውጊያ በጎንደሬ በጋሸው በኩል ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት ሳይደርስ በእነሱ ደግሞ ተሞሽረን በጀግንነት ደምቀን የዋልን ሲሆን የአገዛዙ ወታደራዊ መሪ ተብዬዎች ኔትወርክ አጥፍተው በሌሊት ተጉዘው መረጃ ከእኛ ውጭ ማለፋኖ ሊያደርስ ይችላል በሚል እርስ በርስ ተጣልተው ሳይግባቡ እንደዋሉ የመረጃ ክፍሎቻችን መረጃውን አድርሰውናል። ቀንዳውጣ ከባህር ዳር ደሴ ደርሶ ከደሴ ወደ ኮምቦልቻ ተጉዞ ከኮምቦልቻ ደግሞ ሰቆጣ ሊንቀሳቀስ ሲያስብ ሰሜን ወሎ የሞት ቀጠና መሆኑ ገብቶት የየብስ ትራንስፖርት አልጠቀምም ያለው የዛሬ ሳምንት አካባቢ ነው። በሄሊኮፕተር ሰቆጣ ገባ። ጽንፈኛውን ኃይል አጽድተነዋል። ከዚህ ቀደም በነበረው አካባቢዎች ሙሉ ለሙሉ ለቋል። ጥቁር አስፓልቱን አስለቅቀን እኛ ተቆጣጥረናል ከወረዳ ወረዳ ከቀበሌ ቀበሌ ነጻ ቀጠና ፈጥረናል ብለው ፕሮፖጋንዳ ሊነፉ አስበው የማይቻል መሆኑ ሲገባቸው በየብስ ይሞክራል ብለው የሰሜን ምስራቅ ዕዝ ወታደር የቡድንና የነፍስ ወከፍ መሳሪያ ብረት ለበስ ጭምር ይዞ ለእጀባ ዝግጁ ሆኖ ነበር። ቀንድ አውጣ ከኮምቦልቻ ተነስቶ በባቲና በጭፍራ እንዲሁም በቆቦና በኮረም አቋራርጦ ለመጓዝ እቅድ ተይዞለት የነበረ ቢሆንም ነገር ግን ከጭፍራ ቆቦና ኮረም ያለው መስመር በዋርካው ምሬ ፋኖዎች ስለተያዘ ጉዞ ተሰረዘ። በሌላ በኩል ላሊበላ ሪፖርት አርፎ በመኪና ከላሊበላ ሰቆጣ ለመጓዝ ቢያቅድም አማራ ፋኖ ብሔራዊ ኃይል አሳምነው ኮር የሚባለው የዋርካው ጦር ያለበት ስለሆነ አልቻለም። በመጨረሻም በሄሊኮፕተር ወደ ሰቆጣ ከተማ ተጉዞ ሰቆጣ ከተማ ልዩ ስሙ ፋጽሽግ ተብሎ በሚጠራው አካባቢ ሄሊኮፕተሯ ማረፏን በቅርብ ያሉ የመረጃ ምንጮች መረጃውን አድርሰውን ነበር። ይህ በእንዲህ እንዳለ ዋርካው ምሬው ዳጆ ከዋናው የጦር ሰፈሩ ተነስቶ ከደሴ በስተምዕራብ በመጓዝ አውላላ ሜዳ ላይ ሕዝቡን አነጋግሮ ታጋዮችን እያነቃቃ አልፎ አባይን ተሻግሮ ጎጃም የገባው በግሩ ነበር። ይህ ሁሉ ሲሆን ጉዞውን ለማስተጓጎል ደቡብ ዝ ስድስተኛ ዝ፣ ምስራቅ ዝ ና ሰሜን ምስራቅ ዝ ከኮማንዶ ክፍለ ጦር ጋር ሆነው የሞት ሽረት ትግል አድርገው ነበር። ነገር ግን አልቻሉም። የሁሉ ውርጅብኝ ተቋቁመው ወንድሞቻችን የቋራው አንድነት ጉባኤ ላይ ተሳትፈዋል። ዋርካው መሬ ወዳጆ በአርበኛ አስረስ ማረ የተመራ ልዑክ አቀባበል ሲያደርግለት የኢልማና ዴንሳ አየር ኃይል ድሮኖችን ጭምር አከታትሎ በሶማና አባይ በረሃ አካባቢ አሰሳ ከማድረግ አልፎ ገደብ ታዳጂ ከተማ ውስጥ ትምህርት ቤት እያጠሩ ያሉ ከመቶ 20 በላይ ንጹሃንን መጨፍጨፉ አይዘነጋም። መንግስት ያልሞክረው መሳሪያ አልነበረም። ነገር ግን በምስራቅ ጎጃም ግንባር ለአባይ ወንዝ ተፋሰስ ቅርብ በሆኑ አካባቢዎች የሚንቀሳቀሱት የበላይ ዘለቀና ሳሙኤል አወቀ ክፍለ ጦሮች ከዋርካው አጃቢዎች ጋር ሆነው ከበባ ሰብረው ያሰቡት ቦታ መድረስ የቻሉት የፋኖ አቅም ከመንግስት በልጦ እንጂ መንግስት አቅሙን ሟጦ ስላልተጠቀመ አልነበረም። ከምዕራብ ወሎ የተለያዩ ወረዳዎች የስምንት መቶ አንደኛ ኮር ሰራዊት ወጦ ወደ መሃል ሳይንት ወግዲና መካነ ሰላም ተጠግቶ በረሃውን በመውረር ወደ አባይ ወንዝ ሞርተርና ዙ23 ሲወረውሩ ሎ ቢያድርም ምንም አላመጣም። ይልቁንስ በወግዲ ግንባር የደቡብ እዙ ኮሮኔል ምክረ ምስጋናው በስናይፐር ሲመታ፣ ሌላ መቶ አለቃ ሲረሸን በሰዓታት ውጊያ አንድ ጋንታ እግረኛ ወታደር ተሸኝቷል። በመሃል ሳይንት ግንባር የተፈጸመው ጀብዱም አይረሳም። የፋኖ አመራሮች ከየቦታው ተንቀሳቅሰው መገናኘታቸው የመንግስት የማድረግ አቅም ማሽቆልቆሉንና ፋኖ በፈለገ ሰዓት የትም መግባት እንደሚችል አስረጅ ነው። ውድ የመፈነን ሚዲያ ቤተሰቦች ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም መረጃው ከተመቻችሁ ላይክና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ ኃላፊነቱ እንዲወጡ ስል ወደ ቀጣይ መረጃ አለፍኩ። ጀግናው አስር ክላሽ ገዝቶ ፋኖን ተቀላቀለ። በእነማይ ወረዳ ሥራና ሥልጠና ባለሙያ በጊዜያዊነት ገንዘብ ሰብሳቢ ሆኖ ከጁላ ጭፍራ ጋር ሲሰራ የቆየው ወጣት አሁን ከሕዝብ በሰበሰበው ገንዘብ አስር ክላሽ ገዝቶ ወደ አባኮስተር ብርጌድ በላይ ዘለቀ ክፍለ ጦር ተቀላቅሏል። ለስምንት ተከታታይ ቀናት የቆየው ውይይት ተጠናቀቀ። የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማዮ ብርጌድ የነበረው የውስጥ አለመግባባት ለመጨረሻ ጊዜ ለመፍታት ብርጌዱ ከተመሠረተ ጀምሮ የነበሩ አመራሮችን በመጥራት የአማራ ፋኖ በጎጃም ከፍተኛ አመራሮችና የሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮች ባደረጉት የብርጌድ አመራር ጥልቅ የሆነ ግምገማ በማካሄድና ችግሮችን ለይቶ በመጥቀስ አዲስ መዋቅር ሰርተዋል። ይህ ብርጌድ በዚህ ቁመና እንዲገኝ ከአምስት ወር በላይ ጊዜያችሁንና ጉልበታችሁን እንዲሁም ዕውቀታችሁን ሳሰሰቱ ለደከማችሁ የአማራ ፋኖ በጎጃም ከፍተኛ አመራሮች በሙሉ በመጨረሻም ለፍጻሜ እንዲበቃ በበላይነት በመምራት አርበኛ ስለሺ ከበደ፣ ሻለቃ የኔአለም ዘለቀ፣ አርበኛ ማንችሎት ሱባለው፣ አርበኛ በለጠ አብርሃም፣ አርበኛ በላይነህ አለምነህ አርበኛ እሱ ባለው በአምላክ ሻለቃ ታዘበው ሳይና ሌሎችም በስም ያልተጠቀሳችሁ ከብርጌድ የወጣችሁ ከፍተኛ አመራሮች በተከበረው ዮሐንስ አለማየሁ ብርጌድ አባላትና ሕዝብ ስም ምስጋናችን የላቀ ነው። በመጨረሻም 50 አለቃ ፈንታውን ያዜ ሰብሳቢ 10 አለቃ አዝመራው አማረ ምክትል ሰብሳቢ ሻለቃ አዜ ስማው ወታደራዊ አዛዥ 50 አለቃ በቃሉ ምክትል ወታደራዊ አዛዥ አድርጎ በመሾም የመጣንበትን የትግል ጉዞ በመገምገም ቀጣይ የሥራ አቅጣጫዎችን በማስቀመጥ ለተከታታይ ስምንት ቀናት የቆየው ጉባኤ ተጠናቋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።